አዶናይ ስላገኘው ደስ ብሎኛል። እንኳን ደስ ያለኝ ቲንክ ዩ ሶ ማች አመሰግናለሁ። በጣም አዘ ብራንድ አምባሳደር በጣም ትልቅ የሆነ ኢንቨስትመንት ላይ ነው የገባው፣ ትልቅ የሆነ ፕሮጀክት ላይ ነው የገባውና ዋት ዱ ዩ ፊል? በጣም ደስ የሚል ስሜት እንግዲህ እንደ የአፍሮ ሀብ ብራንድ አምባሳደር እናም ፓርትነርም ነኝ እና በጣም ትልቅ ደስታ ይሰማኛል። ቢካዝ እኔ አላማዬ ወጣቱን ማንቃት ነበረ፣ ኢትዮጵያን ኢንተርናሽናል ማድረግ። እንግዲህ ኢትዮጵያ ማለት አንድ ሰው ነው። አንድ ሰው ኢንተርናሽናል መሆን ከቻለ ኢትዮጵያ ኢንተርናሽናል ትሆናለች ብዬ ስለማስብ በጣም ኤክሳይትድ ነበርኩኝ። ለብዙ አመታት ያሰብኩትና ያለምኩት ነገር ነበር፣ አሁን እውን ስለሆነ ደግሞ በጣም ደስ ብሎኛል። ስለዚህ የሆነ አሁን ላይ ሶሻል ሚዲያ ላይ ባለው ጊዜ እየጠበቀ በመጣውቅና ምናምን የመጣ ሳይሆን ላይክ ድሪም ያረኩ የነበረ ሁኔታ ነው ማለት ነው። ይስ በቃ አስበውና አላማዬ ነበረ፣ ከድሪም በላይ አላማ እና ማድረግ ያለብኝ ነገር እንደሆነ በእግዚአብሔርም የተነገረኝ ስለሆነ እሱም እያረኩኝ ነው እና በጣም ደስታ ይሰማኛል። አሁን ያለበትን የላይፍ ኢራ የህይወትን ኢራ ምን ብለ ትገልጸዋል? ፍምስ ሰግጠናል፣ እንግዲህ ፍምሰናል፣ የታባት ወደፊት እንሄዳለን። አይ ቲንክ ለዛም ነው ስግጥ ፍምስ የሚለው ቱርም ያዘጋጀ ነው፣ ከአፍሮ ሀብ ጋር በመተባበር ማለት ነው። አላማ ምንድን ነው? ወጣቶችን ኮንፊደንት እንዲሆኑ፣ በራስ መተማመን እንዲኖራቸው፣ ራሳቸው የበለጠ እንዲወዱ፣ ክሪኤቲቭ እንዲሆኑ፣ ቲክቶክ እንዲጀምሩ ነው እና ኢንተርናሽናል እንዲወጡ ከኢትዮጵያም አልፈው ኢኮኖሚው ያሳድጉታል። አሁን እኔ በጣም ብዙ ሰዎችን አግዣለሁ። ቲክቶክ ሰልጥ ነው። በሳምንቱ 7100 ፎሎወር አድገው በሁለተኛ ሳምንታቸው በጣም አሪፍ ተከፋይነት አሪፍ ኑሮ ላይ የገቡ ሰዎች አሉ። ስለዚህ እቺ ስልክ የምታያት ማለት ነው በጣም ብዙ ነገር አላት፣ ህይወት ትቀይራለች። እና ስግጥፍ ምስቱር ይህ ነው። ስለ ቲክቶክ ስልጠና ሰጣለሁ። እንዴት አድርገው ቫይራል እንደሚወጡ አስተምራቸዋለሁ። ኢትዮጵያ ደረጃ ብቻ ሳይሆን ኢንተርናሽናልም። ከዛ በኋላ ምንድነው ዓላማው? የአፍሪካን አዋርድ እየተዘጋጀ ነው። አፍሪካን ቲክቶክ አዋርድ እየተዘጋጀ ነው። ከወጣት ተጽዕኖ ፈጣሪዎች ማህበር ጋር በመሆን ከኢሳ ጋር ማለት ነው በመተባበር እንግዲህ ትልቅ አዋርድ እናዘጋጃለን። እነዚህ ኢትዮጵያውያንም ከኢትዮጵያ አልፎ ኢንተርናሽናል አድርገን ውድድር ውስጥ እንዲገቡና እንዲያሸንፉ ሀገራችንም አፍሪካንም እንዲያስጠሩ ዋና አላማችን ነው ማለት ነው። በጣም ደስ ብሎኛል፣ እንደሚሳካ አምናለሁኝ። ሁዝ ዮር ፌቨራይት ቲክቶከር ኢንተርናሽናሊ ማለት ነው? ኢንተርናሽናሊ አሁን እንኳን እየተከታተልኩኝ አይደለም ግን በጣም ብዙ አሉ የምወዳቸው አሁን ለምሳሌ ጌሪቪ አለ ጌሪቪ የምታውቂው ከሆነ በጣም የቢዝነስ ማይንሴት ያሉ ማርኬቲንግ ላይ በጣም ጎበዝ ነው እሱን ወደዋለሁ ከኢትዮጵያ ደግሞ ማን ትወዳለ ብትኝ በርጠሜ ውስጥ ነው ከቲክቶከር ደረጃ ያ ያ በጣም ሶ አሁን ኦልሞስት ወደ 3.5 ሚሊዮን አካባቢ ፎሎወርስ እንደዛ ይመስለኛል እና ዩር ጎል በተወሰነ ያክል ጊዜ ጎል የት ምን ለመድረስ ነው 10 ሚሊዮን በአንድ አመት በሁለት አመት ከኢትዮጵያ ማለፍ ኢንተርናሽናል ስለመሆን በቅርብ ጊዜ ብዙ የወጡ ፕላኖችም አሉ። አስር ሚሊዮን እደርሳለሁ። ስለዚህ ስግጥ ፍምስ ምናልባት ሰው ይኸው ኮንትሮቨርሲ አለ አንዳንዴ ፖዚቲቭ በሆነ ወይ ያልተረዱ ሰዎች አሉ ና አባት ስግጥ ፍምስ አንድ የመጨረሻ ወርድ ስግጥ ፍምስ ማለት ለዓላማ መሰገጥ ነው። ምን ማንም ሰው አለመስማት፣ ልብህን መከተል። እግዚአብሔር ያስቀመጠልህ እውቀት አለ። ልብህ ላይ እዚህ ደረጃ መድረስ አለብህ የሚል ብልጭ የሚል ነገር ካለ እዚህ ምስል፣ እሱን መስማት ነው። በዛ መሰገጥ ነው። እኔ እዛ ደረጃ አደርሳለሁ ብለህ ማመን ነው። አንድ ሰው መጥቶ ሊተርብ ይችላል፣ ሊያወዳድቅህ፣ ሊቀኑብህ፣ ተቀየርክ፣ ተቀየርሽ፣ እንደዚህ ሆንክ። እነዚህ ቃላቶችን አለመስማት ማለት መሰገጥ ማለት ነው። መፈመስ ደግሞ ይህ ሁሉ ተሻግረሽ መጨረሻ ላይ የምትደርሻ ያቺ የስኬት ማሚያ እሷ መፈመስ ትባላለች። አዶናይ፣ ይሄን ባልጠየቅህ ደስ አይለኝም። የመጨረሻ ጥያቄ ላርገውና ማለት ነው የሁላችንም ቤተሰቦች በጣም ሰክሰስፉል ስንሆን ስኬታማ ስንሆን ደስ ይላቸዋል። ስፔሻ አሁን አንተ ባለህበት ስቴጅ ላይ በዚህ እድሜ ላይ ደግሞ አሁን ባለህበት ሁኔታ ላይ መሆን ደስ የሚላቸው ይመስለኛል። ለቤተሰቦችህ ይሁን ነገር አሁን ይሄው ደርሻለሁ ኦር ሳምቲንግ ማለት የምትፈልገው ነገር ካለ በልልኝ በጣም አመሰግናለሁ። እናቴ አባቴ በጣም ትልቅ ተጽዕኖ ፈጥረዋል ሕይወቴ ውስጥ አሁን ያለኝ ለራስ አመለካከቴ የበለጠ ኢምፕሩቭ እንዲያደርግ ና ሕይወቴ በአጠቃላይ እንዳሻሽል አድርገውኛል። ቢካዝ ራሳቸውም ቻሌንጅ የሚያደርጉ ሰዎች ናቸው ና በጣም እወዳቸዋለሁም ሁሉም ሰው እኔን ሲሰድ በኝ ሲተር በኝ ሲያንቋሽሸኝ ጊዜ ከጎኔ ቆማችሁ በእኔ ስለተማመናችሁ በጣም ላመሰግናችሁ እፈልጋለሁ። ይኸው ልጃችሁ እያኮረኋችሁ ነው። ከዚህ በላይ ይሄዳለሁ። ሰናይስ በጣም ደስ ብሎኛል። ከዚህ በኋላ በትልቅ ደረጃ እንገናኛል ስ